ደምግባት የለውም። ስለ እኛ ተገርፏ ይህንን ማሙን በሞት የተገለጠ ፍቅር ደራሲ ሊቀ ሊቃውንት ስማ ኮነ መልአክ አዘጋጅ ገብረ መስቀል ወርቅ ነ ተቀበለ እርቃኑን ተሰግሎ ገናን ዩዋለ። ክፍል ሶስት እንግዳው ሌሊት የዓለምን ታሪክ ስናጠናው የሚጀምረው ከብርሃን ሳይሆን ተጨለማ ነው። ሰማይና ምድር ሊወለዱ ጨለማ ያለ አንዳች ተቀናቃኝ ነግሶ ነበር። ከ12 ሰዓት ቆይታ በኋላ ግን የተወሰነለት የሥልጣን ገደብ እስከዚህ ነበርና ቦታውን ለብርሃን ለቀቅ። በዚህ ሥርዓት ጸንተው የሚኖሩ መሆናቸው የሚታወቅ ቢሆንም በመጽሐፍ ቅዱስ በልዩነት የተመዘገቡ ሁለት አስገራሚ ሌሊቶች አሉ። አንደኛው በሙሴ ዘመን የተመዘገበው ሲሆን በተወሰነች የግብፅ ግዛት ብቻ የታየ ጨለማ ነበር። የጨለማውን አይነት ሲገልጽ ሙሴ ጽኑ ጨለማ ብሎ ጠቅሶታል። ሲገፉት የሚጋፋ በእጅ የሚዳሰስ መሆኑ ደግሞ ሌላው የጨለማው ልዩ ባህሪ ነው። ለሰባ ሁለት ሰዓታት የግብፅን ከተማ መቆጣጠር የቻለ ብቸኛ ሌሊት በርዝመቱ እስካሁን ድረስ ተመሳሳይ የሌለው መሆኑ ነው። ሙሴ በግብፅ ካደረጋቸው ተአምራት የዘጠነኛን ደረጃ ይዞ ተመዝግቧል። ጨለማው ጽኑ ከመሆኑ የተነሳ እስኪያልፍ ድረስ ማንንም ከማን ጋር የሚያገናኝ አልነበረም። ይህ ለጊዜው ንስሐን ለፈርዖናውያን ለመስበክ ከእግዚአብሔር የተሰጠ የንስሐ መንገድ ነበርና በሙሴ ጸሎት እግዚአብሔር አስወግዶላቸዋል። በኦሪት ዘጸአት ምዕራፍ 10 ከቁጥር 27 ላይ ተመዝግቦ እንደምናገኘው ፍጻሜው ግን፣ ጽኑ ጨለማ በግብፃውያኑ ላይ የተቃጣው የጽኑ መከራቸው ምሳሌ ነው። እስከዚያ ቀንም ቢሆን ከዛ በኋላ የአንድ ሀገር ሕዝብ በአንድ መቃብር ተሰብስቦ የተጣለበት ጊዜ የለም። በግብፃውያን ግን የሆነባቸው ይህ ነው። ሰፊው የግብፅ ምድር ጠበበን ብለው ሲያንጎራጉሩ እንዳልነበሩ ዛሬ ግን አንድ ኤርትራ ለሁሉም በቃቻቸው። የሚዳሰስና የተለየ መሆኑ ደግሞ እስከዚች ቀን ድረስ ያልተደረገ በአይነቱ ልዩ የሆነ መከራ አመጣባቸዋለሁ ሲላቸው ነው። ጨለማው ሰውን ከሰው የሚያገናኝ አልነበረም። የሚደርስባቸውን መከራ ከሰው ሳይገናኙ በምድረ በዳ የሚያስቀር መሆኑን ሲነግራቸው ነበር። በተፈጸመባቸውም ጊዜ እንደተባለው ሆነ። የአንድ ግብፃዊ ሕይወት አይደለም ሬሳው እንኳን ከቤተሰብ ጋር አልተገናኘም። በዚያው እንደ ወጡ የሚያስቀር ከንጉሡ ጀምሮ እስከ ታችኛው ተራ ገብጻዊ ሰው ድረስ የታዘዘ መቅሰፍት ነበር። ለወሬ ነጋሪ አንድም ሰው ሳያስቀር ሁሉንም የወገኖቹን ጠላቶች ልቅምቅም አድርጎ አጠፋቸው። ለሰው የማያዝን የማይራራ፣ በእግዚአብሔር ዘንድ ምሕረት አይደረግለትምና ነው። እነርሱ ያወጡት አዋጅ እንዲህ የሚል ነበር ከእስራኤል የሚወለድ ወንድ ሁሉ ወደ ወንዝ ይጣል ሴትን ልጅ ሁሉ ግን በሕይወት አድኗት የሚል ትእዛዝ ወጥቶ ነበር በኦሪት ዘጸአት ምዕራፍ 1 ከቁጥር 22 ላይ እንደምናነበው እግዚአብሔርም ፍርዱ የቀና ነውና እነርሱ ባወጡት የጭቃኔ ሕግ እነርሱን ቀጣቸው በወንዝ ይጣል እንዳሉ በወንዝ ጣላቸው ሴቶቹ ግን በሕይወት እንዲኖሩ ፈቅደው ነበርና የእነርሱንም ሴቶች በሕይወት ተወላቸው ዳሩ ግን ንስሐ ለማይገባ ሰው በሕይወት መኖር ምን ጥቅም አለው? ከሦስት ቀን የጨለማ ኑሮ በኋላ ጨለማው እንደተወገደላቸው እናያለን። ይህም የሚያሳየው ከሦስተኛው ክፍለ ዘመን በኋላ ከቤተ እስራኤል የሚወለደው አማናዊው ሙሴ ኢየሱስ ክርስቶስ ከድቅድቅ ጨለማ ወደሚደነቅ ብርሃን ፍጥረቱን ሁሉ እንደሚያወጣ የሚያሳይ ምስጢር ነበር። በአንጻሩ ስንመለከት በእነ ሙሴ ከተማ በራምሴ ግን ምንም አይነት ጨለማና ጭጋግ አልነበረም። ይህም በአምልኮት እግዚአብሔር ለሚኖሩ ሁሉ በሰማይም ሆነ በምድር ጨለማ እንደሌለባቸው ያሳያል። በራ ዮሐንስ ምዕራፍ 21 ቁጥር 23 ላይ ተመዝግቦ እንደምናገኘው በመጽሐፍ ቅዱስ ከተመዘገቡት አስፈሪና ረጅም ሌሊቶች ይህ የመጀመሪያውን ሲይዝ፣ አጭሩን ሌሊት ደግሞ በወንጌል ተመዝግቦ እናገኘዋለን። ይህም በማቴዎስ ወንጌል ምዕራፍ 27 ቁጥር 45፣ በማርቆስ ወንጌል ምዕራፍ 15 ቁጥር 33 እንዲሁም በሉቃስ ወንጌል ምዕራፍ 23 ቁጥር 44 ላይ እናገኛቸዋለን። በዛች ሌሊት ያልተፈጸመ ግፍና በደል የለም። ውበቱና ደም ግባቱ እስኪለወጥ ድረስ በደም የተነከረ ልብስ፣ በደም የጨቀየ ፊት፣ በቁስል ያጌጠ ሰውነት፣ አንድ ሁለት ተብሎ መቆጠር የሚችል አጥንት፣ ይህ ሁሉ ለጌታችን የነበረው ነው። ከሰው ልጆች ይልቅ ደም ግባት አለው በመዝሙር 44 ቁጥር 2 ተብሎ እንዳልተዘመረለት ዛሬ ግን እንወደውም ዘንድ ደምግባትም የለውም ተብሎ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 እንደተነገረለት ልብ እንላለን። አይ ቀን እንደው ቀን እኮ የማይቀያየረው የለም። በአይሁድ ጥፊ የበለዘ ፊቱን፣ በዘንግ የተደበደበ ራሱን፣ በችንካር የተወጋ እጅና እግሩን፣ በዥራፍ የቆሰለ ሰውነቱን፣ መስቀል የተሸከመ ትከሻውን ያዩ ፍጥረታት ሁሉ ህሊና ከሌላቸው አይሁድ በስተቀር በሃያ ሁለቱም ሥነ ፍጥረታት ላይ ከባድ ሐዘን የታወጀበት ቀን አንድም የፈገግታ መልክ ሳይታይበት የዋለች እርቀን። ለዚህም ይሆን ከአበው አንዱ የሆኑት ታላቁ ሊቅ መምህር ዘሚካኤል ሁኔ በንግግራቸው ዓለም ዕለት ዓርብ ናት ይሉ ነበር። የዲማው ሊቅ ናቸው። ሐዘን እንጂ ደስታ የሌለባት ሲሉ ነው። አንድም በዚች ቀን ወንበዴ ተለቆ ንጹሕ ክርስቶስ የተሰዋባት የወንበዴ ቀናትና ለዚህም ሳይሆን አይቀርም አባባሉን የሚጠቀሙበት። አይሁድም ቢሆኑ ወደው ሳይሆን ተገደው በሚፈጠረው ግርግርታ ማዘናቸው አልቀረም። የጠቀስነውም ሆነ ያልጠቀስነው የመከራ ዓይነት ጸዋትወ መከራ ከመፈጸሙ የተነሳ በሰማይም ሆነ በምድር ያሉ ፍጥረታት አንገታቸውን ደፍተው በሐዘን ላይ ስለነበሩ ነገሮች ሁሉ በተለመደው ሁኔታ መሄድ አልቻሉም። ድንጋዮች ተሰነጣጠቁ፣ ዓለቶችም ተበታተኑ። ሌሎችም ታምራት ሲደረጉ ሲመለከቱ በሰማይ ያሉ ብርሃናውያኑ ፍጥረታት ፀሐይና ጨረቃም አንገታቸውን ደፉ። በተፈጸመው የፍቅር አገልግሎት የተደነቁ ፀሐይ ጨረቃ ከዚህ የሚበልጥ ፍቅር ለማንም የለውም ሲሉ በተደሞ አንገታቸውን ነቀነቁ፣ አፋቸውን ያዙ፣ አይኖቻቸውን ጨፈኑ። ታዲያ በዛ ጊዜ ነው ባልተለመደ ሁኔታ እንግዳው ሌሊት ብቅ ያለው። ሰዓቱ ስድስት ሰዓት ከቀኑ ሆኖ ነበር። በዚህ ጠራራ የፀሐይ ጊዜ ጨለማው ብቅ አለ። የመጀመሪያው ሰው አዳም ከ5500 ዘመን በፊት ፀሐይ ሕይወቱ የጠለቀችበት በዚህ የቅጥር ጊዜ ነበርና እንደ አጥቢያ ኮከብ የአበራ የነበረው አዳም የጠቆረባትን ያቺን ሰዓት ለማስታወስ ከዋክብት ብርሃናቸውን አጡ ከቦታቸውም ተነስተው ረገፉ። ሌላውም ነቢይ ስለዚህች ቀን ሲናገር ወይኢቲ ዕለት እምርት በሃበ እግዚአብሔር ወኢኮነት መዓልተ ወኢኮነት ሌሊተ ወፍና ሰርክ ይበርህ ብርሃነ ፀሐይ ይህችም ቀን በእግዚአብሔር ዘንድ የታወቀች ቀን ናት። ቀን አይደለችም፣ ሌሊትም አይደለችም፣ ሲመሽ ብርሃን ይሆናል ብሎ ከቀንም ከሌሊትም የማትመደብ ልዩ ቀን መሆኗን ተናግሯል። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 7 እስከ 8። በነቢያት ይወጣል ተብሎ የተነገረለት በሚልኪያስ ምዕራፍ አራት ቁጥር ሁለት ላይ ፀሐይ ጽድቅ ክርስቶስ አይሁድን በጨርቅ ፊቱን ሲሸፍኑት ሲመለከት የሰማዩ ፀሐይ ፊቱን ተሸፈነ፣ ጨረቃም የክብር ልብሱን አውልቆ የጨለማ በርኖሱ አጠለቀ። የሰማይ ኃይላት ሁሉ በአርምሞ ተዋጡ፣ እስከ ሲወል ዘልቆ ለሚያበራው የጽድቅ ፀሐይ ስፍራቸውን አስረከቡ። በእውነት ፀሐይና ጨረቃ ለምድሪቱ ካልሆነ ለሰው ሕይወት መቼ ብርሃን ሆኑና ነው? የሰውን ሕይወት ሊያበራ የመጣ ብቸኛው ብርሃን ይህ ብቻ ነውና ለሚሠራው ሥራ ፀሐይ፣ ጨረቃ አላስፈልጉትም። እንዲያውም ለጨለማው ዓለም ብርሃን ይሆን ዘንድ ራቁቱን በመስቀል ላይ ዋለ። በመብራት ላይ ማን ልብስ ያኖራል? በዚያውስ ላይ በሞይለ ስብከቱ መብራትን አብርተው ከእንቅብ በታች አያኖሩትም በመቅረዝ ላይ ያኖሩታል እንጂ ብሎ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አልተናገረምን? መቅረዝ ላይ ባለው መብራታችን በክርስቶስ ላይ ልብስ ሊጭኑበት አይገባምና ለሁሉም በሚታይ መቅረዝ በመስቀል ከፍ ብሎ አኖሩት። ከሱ ብርሃን የተነሳ የፀሐይና የጨረቃ ብርሃን ከምድር ላይ ጠፍች። በታሪክ ለመጀመሪያ ጊዜ ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ለሦስት ሰዓታት የሥራ ማቆም አድማ አደረጉ። ለጊዜው የሰው ልጅ ኃጢአት ከሠራበት ጊዜ ጀምሮ በጨለማ የሚኖር መሆኑን ለመግለጽ ሲሆን በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ እንደተገለጸው እንዲሁም በማቴዎስ ወንጌል ምዕራፍ 4 ቁጥር 16 ላይ እንደተገለጸው ፍጻሜው ግን ስለ ሁለት ነገር ተደረገ። አንደኛው ትንቢቱ እንዲፈጸም ነው፤ አስቀድሞ በነቢዩ ወውእተ አሚረ ፀሐይኒ ይጸልም ወወርህኒ እይሁ ብርሃኖ ወከዋክብትኒ ወድቁ ፍጡነ ፀሐይ ይጨልማል፣ ጨረቃም ደም ይሆናል፣ ከዋክብትም ይወድቃሉ ተብሎ የተነገረው የትንቢት ቃል እንዲፈጸም ነው። ጌታ ሰው ከሆነባቸው ምክንያቶች አንዱ ትንቢተ ነቢያትን ለመፈጸም መሆኑን ልብ ይሏል። ሁለተኛው የተመሰለውን ምሳሌውን ለመፈጸም ነው። እስራኤል መጀመሪያውን ፋሲካ ሲያከብሩ ለአማናዊው ፋሲካ የሚሆን አምሳል መርገፍ ተነግሯቸው ነበር። የግብፃውያንን በኩር በኩራቸውን የገደለው ሞት ወደ እስራኤል መንደር እንዳይገባ ጠጉሩ ያላረረ ጥፍሩ ያልዘረዘረ ቀንዱ ያልከረከረ የአንድ ዓመት ጠቦት ገዝታችሁ ረዱት። ስታርዱትም በጨረቃ አቆጣጠር ሚያዝያ 10 ገዝታችሁ ሚያዝያ 12 በሁለት እጅ ብርሃን በአንድ እጅ ጨለማ ሰዉት። የተሰዋውንም በዕለቱ ተመገቡት እንጂ አታሳድሩት። ደሙን መቃን፣ መድረካችሁን ቀቡት፤ ሞትም ወደ እናንተ አይገባም ተብለው ነበር። ይህ ምሳሌ ነው። የአንድ ዓመት ጠቦት የጌታ ምሳሌ ነው። ጠቦቱ ፀጉሩ ያላረረ ጥፍሩ ያልዘረዘረ ቀንዱ ያልከረከረ ይሁን መባሉ አማናዊው በግ ወልድ እግዚአብሔር ኃጢአት የሌለበት መሆኑን ያሳያል። ይህም ተከሶ በቀረበበት በዛች ዕለት ተረጋግጧል። የፍርድ ሂደቱን ይመራው የነበረው ዳኛ ስንኳንስ ለሞት የሚያበቃ አይነ የፍሰስ የሚያሰኝ በደል አላገኘውትም ብሎ በዮሐንስ ወንጌል ምዕራፍ 19 ቁጥር 6 እንደተጠቀሰው እንደገለጸልን ልብ እንላለን። የሚያዝያ ጨረቃ ሰርቅ ባደረገች ወይም በወጣች በአስር አስራችው በአስራ አራት ሰውት መባለሙ የጌታ ምክረሞቱ በጨረቃ አቆጣጠር ሚያዝያ አስር ተጀምሮ ሚያዝያ 14 መሥዋዕት መሆኖ መቅረቡን ያሳያል። በፀሐይ ስንቆጥረው ከመጋቢት 23 እስከ 27 መሆኑን ልብ እንላለን። በዚህ ቀን በሁለት እጅ ብርሃን በአንድ እጅ ጨለማ ሰው እንዲሰውት መታዘዛቸው አማናዊው ፋሲካ ሲደርስ መሥዋዕት ሆኖ የሚቀርብባት ያቺ ቀን ከሦስት ተከፍላ አንድ ሦስተኛው ጨለማ ሁለት ሦስተኛው ብርሃን ሆና እንደምትውል የሚያመለክት ሲሆን ሲመሽረዱት የተባለው ቃል ይፈጸም ዘንድ ፋሲካችን ክርስቶስ በጨለማ ተሰዋ። በጨለማ የፈጠረውን ዓለም በጨለማ አዳነው። ዓለማችን በጨለማ የጀመረችውን የሕልውና ታሪኳን የምትቋጨው እንዲሁ በጨለማ ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 5 ላይ እንደተጠቀሰው የመጀመሪያውን ኪዳን ብሉይ ኪዳንን ከእስራኤል ጋር ሲዋዋል በጨለማ በተሰዋው የአንድ ዓመት ጠቦት ደም ነበር ያጸነው ነው። በዕብራውያን ምዕራፍ 9 ቁጥር 18 ሐዋርያው ቅዱስ ጳውሎስ እንደነገረን የዛሬውንም አዲሱን ኪዳን ሲዋዋል በጨለማ በተሰዋ መስዋዕት አጽድቆታል በትንቢተ ኤርምያስ ምዕራፍ 31 ቁጥር 31 እንዲሁም በማቴዎስ ወንጌል ምዕራፍ 26 ቁጥር 28። በመጀመሪያው ፋሲካ ሲነጋ በደጃቸው የተረጨ ደሙን ሲመለከት ሞት ከእስራኤል ልጆች ሸሸ። ጌታ የተሰዋባት እንግዳዋ ሌሊት ስትወገድም ሞት ለዘላለም ከሰው ልጆች ተወግዷልና በማቴዎስ ወንጌል ምዕራፍ 27 ቁጥር 52 እንደምናነበው አንድም በዛች ሌሊት በእስራኤል መንደር የተሰዋው መስዋዕት የእስራኤልን የባርነት ቀንበር አስወገደ። በዚች ዕለት ደግሞ የተሰዋው መስዋዕት ሰውን ከኃጢአት ባርነት አላቀቀ። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 እንዲሁም በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እንደነገረን ጨለማው የተወገደው ጌታችን ነፍሱን ከሥጋው በገዛ ሥልጣኑ ሲለይ ነበር። ይህም በሰው ልጆች ላይ ሲያንጃብብ የነበረው ጨለማ በጌታችን ሞት የተወገደ መሆኑን ያሳያል። እርሱ ሞተ፣ ለእኛ ግን ቀን ወጣለን። እርሱ አንገቱን አዘነበለ፣ እኛ ግን ቀና ብለን ተጓዘ። እሱ ከሙታን እንደ አንዱ ተቆጥሮ ወደ መቃብር ሲወርድ፣ እኛ ከሕያዋን ተቆጠርን። እርሱ ከኃጢአተኞች እንዳንዱ ሲቆጠር ሲከሰስ፣ እኛ ከጻድቃን ተቆጠርን። የእውነተኛ ፍቅር ትርጉሙ እንዲህ ነውና ነፍስን ስለ ወዳጅ አሳልፈው መስጠት እንዲህ እንደሆነ ይመልከቱ በኦሪት ዘጸአት ምዕራፍ 12 ከቁጥር 3 እስከ 28 እንደሚነበበው። ስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየን። እርሱ ተከበረ እርቃኑን ተሰቅሎ ቀራንዮ ዋለ።